ሳባ እና ሳሚ ተገናኙ። ሳሚም ሳባን ሲያያትኝ አበበ የምን ነሽ ነው ብሎ ሲላትኝ ዘርበል እንዳትጠጋኝ ነበር ያለችው። እናም እሷም ራሱ ፎቶውን ካየች በኋላ በጣም ነበር ተበሳጨችው። ሀና እና ሳሚ አንድ ላይ ሆነው ነበረ ተኝተው ያየችው። እና ስለዚህ ያን ስታይ በጣም ነበር ተናደለችው። ሀናም አሁን ላይም እንድታገተች ያለችው። ሳሚ እዚ ጋ ሄው እንደምታዩትኝ ወረቀቱን ይዞ እየመጣ ነው ማለት ነው። እንዲሁም ኩኩን እጋብስሻለው ዛሬ ብሏት እዚጋ፣ እዚ ጋር እንደምታያት እንግዲህ በመስታወት እርንትን እያለች ነው ማለት ነው። የራሷን እየጠበቀች ነው ማለት ነው። ምክንያቱም ጠብቅኝ እመጣለሁ ስላላት ስላላትኝ እናም እሱን እየጠበቀችው ነው። ሳባን ግን ሲያተኝ አበባዬ ብሎ ሲጠቀኝ ዞር በልልኝ ብላ ነበር የገፈጠረችው። በጣም ነበር የገረመው። ምንድነው ምን ሆነች ነው ይላታል ማለት ነው። እንዳትጠቀኝ ትለዋለች ማለት ነው። አንታ ረመኔ ትለዋለች። ኪም ኩኩን እግሯ ላይ ወድቃ ለመነቻት፣ እባክሽን ሳሚ የኔ ነው ደግሞ ኩኩኩ። አንቺ ብዙ አማራጭ አለሽ፣ እኔ ግን ምንም አይነት የለኝም። ስለዚህ ሳሚ የኔ ነው እባክሽን፣ ተየልኝ ደግሞ ኩ፣ የልጅ አባት ነው። ምን ሆነች ነው ትላታ ላይ እንዲ አሁንም ጨዋታ ላይነች። አይ ኩኩ፣ ይሄ አደለም እኮ የሞተው ልጅ የሳሚ ሳሚ ነው አባቱ ትለዋለች ማለት ነው። በይ በይ በይ ወይዘሮ ቤቲ ሳሚን እኮ በሞተ ልጅ እያሳቀቅሽ ልትይዩ አይገባም እሺ፣ ትለታለች ማለት ነው። ሳሚ እንደው የእኔ ብቻ ነው ብላ ትለታለች፣ እግሯ ላይ ወድቃ ያለ እየለመናች እያለች፣ ግን እሷ ትስቅ ነበር ማለት ነው። ምክንያቱም ስትለምናት በጣም ነበር ደስ ያላት። እንደውም ሳሚን እንዳትጠጋኝ፣ እዳገቢ እንዳትመጣ፣ እንዳትነካኝ፣ ከተጠጋኝ ግን ውርድ ከራሴ ነው ትለዋለች ማለት እንትን አበበ እኔን እኮኔ እንዳትነቀኛል ይላታል ማለት ነው። እግዲህ በጣም ነበር የተናደደው ምክንያቱም ሰባኒያው እንግዲህ እየፈለጋት እያለ ሁሉን ነገር ግን እሱ በማታቀው ነገር በውሸቱም ሆኖ ጠልተዋለች ማለት ነው። እሱም በጣም ነበር የገረመው እኔ ናነት ማለት ነው። እና አሁን ላይ በጣም ተናዳለች። አንተ ነው ዘወር በልልኝ ትለዋለች ማለት ነው። አበቤ እኔ እንደዚህ ያልሲኝ ሁሉንም ነገር ላስረዳ ይችላታል ምንም አይነት እድል የምሰጥ ነገር የለኝም ትለዋለች። ሁሉም ነገር የሆነው ኮ በስህተት ነው ይላታል። እሷን ብድግ አድርጋ አይደል፣ ኧረ እሱን ይድና ለዛች ለሀና ነገራት ትላለች። አሜን ብድግ አድርጎ አቤል፣ ብቻችን ትትሆናለ አንድ ጊዜ ብንነጋገር ይላል ማለት ነው። ሳባም እንዳትሄድ ቁጭ በል ትለዋለች። እናንተ ምንም አይነት ነገር የሚያነጋግረን ነገር የለም። አንተ ለኔ ከዛም በኋላ ኩኩ መታ ነው ያዳነቻት ማለት ነው። ይህም ሁሉ ነገር ምንድን ነው? እኔ ቆንጆዋ፣ እኔና ሳሚ ልንጋባ ነው በቅርቡ ብላት ነው ማለት ነው። ሳሚ የኔ ብቻ ነው የኔ ነው ትላለች ማለት ነው። ለሳሚ ብዙ መስዋዕትነት ከፊ የለታለው ብላ። እናም እዚህ ጋር እንደምታዩቸው እንግዲህ በጣም ከፊት ለፊት እንዳስገባውላችሁ ማለት ነው ሁላችሁ እየተደባደቡ ነበር። ሶስቱም ሳሚን ይፈልጋሉ አራቱም ማለት ነው ከሳባ ጋር ሳባ ግን አሁን ተስፋ ቆርጣለች ማለት ነው። ሳባ ቤት ሄዳ ሁሉንም ዶክመንት ወስዳለች ማለት ነው። እንዲሁም ቤቱን እላያችሁ ላይ ሸጠዋለሁ፣ ከዛ ውጭ፣ ከዛም በኋላ እናንተ ጎዳና ውስጥ ተወርቃላችሁ እንደለመዳችሁት፣ እናንተ ለማኞች። እኔን እኮ ልትገዢ ነበረ ማለትም ቤቲም ማለት ነው። ታማ ሳለ መናገር ስችል ሳለ ብዙ ነገር ስታደርጊ ነበር ብላ አስራዋቸው ማለት ሁለቱን ኩኩንና ማለትም ሳሚና ሶ ሳሚ ሳይሆን ማነው ስሙ ይሄ አቤላ ነው። አቤላና ሳባ አንድ ላይመተው ቤት ውስጥ ሲገቡ፣ ከዛም በኋላ ሀና አለቻት። ማነው ማለትም አይታት ነበረ ማለት ኩኩ አየቻት። ማን ነው ስታያት፣ ግን ምንድና ያደረገችው ዝም በአፏን ነበር ያፈናት ማለት ነው። እናፍና ያደረጋት ማለት ነው። ከዛ ደግሞ መጣች ቤት ማነው አተበድላ ምንድነው ያለች መጣ አንቺ ሻ ያለች ልትሳደብ መጣች ማለት ነው። እሷንም በጥፊ በቦቅስ ነበር ያለቻት ማለት ነው። በቦቅስ ካለቻት በኋላ ኩኩንና ቤትን አንድ ላይ ነበር ጥር ዘርገው ያሰሯቸው። አስራዋቸው እንዳለ የምትፈልገውን ዶክሜንት ሁሉ ወስዳ እንዲሁም ደግሞ ልትገይ ነበር ኮ እንደዚህ ልታደረግ ነበር ኮ አንቺ አረመኔ። አሁን በቃ ቤቱን እለያችሁ ይሸጠዋለሁ። ከዚም በላ እናንተ ጎዳና ተወርቃላችሁ። እንዲሁም እገልሻለው። አንቺ ሲሆን ነው የምትገቢ ውስጥ ላት ነበረ። ኩኩ በጣም ይቅርታ፣ እኔንቺ እንደዚህ ማድረግ አልፈልግም ነበረ። በጠው ሰዓት በተራብኩ ሰዓት፣ መናገር በማልች ሰዓት፣ በጠማይ ሰዓት አብልተሽኛል፣ አጠጥተሽኛል ነገር ግን ምንም ማድረግ አልችል አይደለም፣ የስራው ጸባይ ነው። አንቺን መጉዳት አልፈልግም ነበር፣ ግን ሁላችን መቀጣት ያለበትና የሞት ፍርድ የሚፈረድበት ሰው ስላለ ነው ብላ ትላታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንድናችሁ ሊጠናናችሁ ልሰላም ሰላማችሁ ብስት በል ቻናል አዲስ ናችሁ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ከዚህም በፊት እንዳየ ነው ከሆነ ሳሚና አቤላ አንድ ላይ ሲደባደቡ ነበረ። እናም ሳሚን ተፈንክቷል። ያው አቤላም ተፈንክቷል ማለት ነው። እናም ሳሚን ወደ ቤት ወስደውትኝ ሴቶች ሶስቱም ሴቶች አንድ ላይ ሰፍረውበታል ማለት ነው። እንዲሁም ደግሞ አቤላ ሁሉን ነገር ነገራት ለሐና ማለትም ለሳባ። እኔ ኮ አቤላ ተው ብያህ ነበረ ምናምን እያለች እያሻሸችለት ነበር ማለት ነው። እና በቃ ብዙ ነገር እንደረገ እና መሄድ እንዳለባት ወደ ቤት ሄዳ ሁሉ ነገር ዶክመንቱን ማምጣት እንዳለባት ትነግረዋለች ማለት ነው። እንዴት ሳባ ካይሽ ካገኝሽ ኮ አይለቁሽም ለምንድነው? እንደዚህ ያደረገው አቴ አይ አቤላ መሄድ አለብኝ በቃ ሄጄ ለአንዲና ለመጨረሻ ሁሉንም ነገር እልባት መስጠት አለብኝ ትላለች። ሀና ማለትም ሳባ ማለት ነው። ሳባን ግን እንደምናውቃት፣ ሁሉም ጋር ፈዛዛውና ነው የምሰራው። በጣም ብዙ ኮሜንትም እንዳየሁት ከሆነ ሳባ አፈርቤ ለምንደው ፈዘዝ የምትዩ ያው፣ የተሰጣት ካራክተር ነው፣ ጋይስ አትፍረዱ ማለት ነው። ነገር ግን አሁን ግን በጣም ነብር ውናለች፣ ነብር ተቃላች፣ ነብር ሲያዝ መቼም ተይዞ አይመለስ ማለት አልበገሬ ብላለች ማለት ነው። እና ስለዚህ በጣም ብዙ ነገር እየሆነች ነው። ነገር ግን ሀናና ቤቲ ተያይዘዋል ማለት ነው። ተደባደቡ። አንድ ወንድ ሳሚ ሲነቃ ሳሚ ሳሚ እያሉ ሦስቱም አንድ ላይ ሰፈሩበት ማለት ነው። እናም ሀና ደግሞ እኔና ሳሚ አሁን በቅርቡ እንጋባለን። እናም አንቺ ቡቱቶ፣ እንዲሁም አንቺ ከፈለሽ እንዲሁም በቅርብ ለማየት እኛ ክፈለሽ የቤት ሰራተኛችን ልናደረግሽ እንፈል እንቀጥረሻለን አለቻት፣ ማለት ነው። በዛ ሰዓት ሀና ሲያከብሩሽ አልተከበሬም ብላ ጉሮሮዋን ነበር ያነቀቻት ማለት ነው። እንግዲህ የዓለም ጦርነት ተከፍቷል ማለት ነው እና ምንድን ነው ራሱ ኮኩን ስታመናጭቃት ማለት ነው ቤቲ? አንቺ ምንድነው? ሰው እንደዚህ ምታመነጫጭቀው ይላታል ማለት ነው። እና ኮኮ ግን በጣም መስመር የት እያሳተች ነው ጭ ብለው እንዲያለ ሳሚን ስተው ሄጅና ምግብ ስሪ አለጫትን ሰርቻለው አለጫት ሄጅና ልብሱን ጠቢ አጥቢ ያለው እንደ በቃ ይንሽ ለሽ አልፈልግም ሂጅ በቃ ሂጅ ወደ ሂጅ ውጭ ነው እሷም ተበሳጭታ ትነሳለች ማለት ሳሚም ቋንችግ በጣም ሶስቱም አፍቅረውታል ማለት ነው ሳሚን እኮ ነው ይ ብለው እሱም ጥሏት ይሄዳል ማለት ነው በድጋር ጋ ባሌን ያስከፋሸው አንቺ ምን አይነት ሰው ነሽ? አሁን እሱን ለማጽናናት በየቅለቡ ላምሽ ነው በቃ። አሁን ዛሬም ግን ውጭ ላገር ነው ብላ ተነስታ ጥላት ትሄዳለች ማለት ነው። ምን አይነት ጣጣ ነው ብላ ተነስታ ትሄዳለች ማለት ወይኔ ቤቲ ብላ ትጨዋለች ማለት ነው። በጣም ትናደዳለች ቤቲ፣ በጣም ትናደዳለች። አብዛኛውን ጊዜ ካያቸዋት ማለት ነው። ውድ ቤተሰቦች አምላኳን በጣም ታማራለች። ቆይ አምላኬ ግን ተቃጣ ብለነው ወይ የፈጠርከኝ እንድቃጠልነው ወይ የፈጠርከኝ እያለች ሀናም በጣም ማለትም ቤቲ ትጨዋለች ማለት ነው። እንግዲህ እዚጋ እንደምታዩት እኔ ሳቅ የመጣኩ ለማፍቀርም ሆነ ለመፈቀር ብቁ አይደለውም ማለት ነው። ይህ ሁሉ መከራ ፈተና እያሳለፍኩኝ ፈጣሪ ወ ለምንድነው፣ ለምን ረሳይ ብላ ሀናን በጣም ታለቅሳሊማ ነው ማለትም ቤቲ ማለት ነው ሀናን ከፊት የምትገባው እና ቤቲ በጣም እየተናደደች ነው።